ናይ መጀመሪያ ደረጃውን የምትይዘው ዲና። ሰላም ውድ ቻናል ቤተሰቦች፣ የተራቡ አይኖች ላይ ከምናውቃቸው አምስት የሴት ተዋናዎች መካከል በቁንጅና ማን ይበልጣል፣ እንዲሁም በቲክቶክ በኢንስታግራም ፎሎወርስ ማን ይበልጣል የሚለውን በቅደም ተከተል የምንመለከት ነው የሚሆን ይህን ቪዲዮ ላይክ ማድረጋችሁን በቁንጅናዋ አምስተኛ ደረጃ ላይ የተቀመጠችው የዮርዳኖስ በካራክተር ስሟ ስንመጣ ሊዲያ በቲክቶክ እና በኢንስታግራም ፎሎወርስ ከሁላቸውም የበለጠች ስትሆን ሊዲያ በቲክቶክ አካውንቷ ወደ 80 ሺህ የሚጠጉ ሰዎች ፎሎ ሲያረጓት እንዲሁም ወደ 400 ምናምን ሺ ሰዎች ቪዲዋን ላይ ካርገውላታል። በኢንስታግራም ቻናሏ ስንመጣ ከሶስት ሺህ ሰዎች በላይ ፎሎ ሲያረጓት እንዲሁም በኢንስታግራምና በቲክቶክ ፎሎወርስ ከተራቡ አይኖች ሴት ተዋናዎች መካከል የመጀመሪያዋ ስትሆን በቁንጅና ትመጣለች ። እናንተንም ማስተያየት አስቀምጡልኝ። በአራተኛ ደረጃ ላይ የምትገኘው ኤደን ወይም ኤዱ እያልን የምናውቃት በካራክተር ስሟ እንዲሁም የተራቡ አይኖች ድራማ ላይ የጡርንቤ እህት ሆና በመስራት የምናውቃት ኤደን እንግዲህ በተራቡ አይኖች ሴተዋነች ላይ ቁንጅና አራተኛ ደረጃን ትይዛለች ማለት ነው። እንዲሁም በኢንስታግራም ከ400 ሰዎች በላይ ሲከተሏት በቲክቶክም እንዲሁ የምናውቃት ነው የሚሆነው ወደ ሶስተኛዋ ተዋናይ እንሄዳለን የእናንተንም አስተያየት ማስቀመጣችሁን እንዳትረሱ ሶስተኛ ደረጃ ላይ ስንመለከት ጡርምቤ እንዲሁም በትክክለኛ ስሟ በሚእያል የምናውቃት የተራቡ አይኖች ተዋናይ ድምቀት ናት ብዬ አስባለሁ። መቼም ሁላችንም እናውቃታለን እሷን። እንግዲህ በሶስተኛ ደረጃ ላይ አስቀምጠናታል። እንዲሁም በቲክቶክ ቻናሏ ከ3000 በላይ ተከታዮች ሲኖራት፣ በኢንስታግራሟም እንዲሁ ከ300 በላይ ሰዎች ይከተሏታል ማለት ነው። በሶስተኛ ደረጃ ላይ የተቀመጠችው ጡርም ቤ ነች። እናንተን ማስተያየት ማስቀመጣችሁን እንዳትረሱ። በሁለተኛ ደረጃ ላይ የተቀመጠችው በካራክተር ስሟ ዮርዲ እንዲሁም እርግ ጉባ እያል ነው የምናውቃት የተራቡ አይኖች ተዋናይ ላይ የአቤኒ ፍቅረኛ ሁና በመስራት የምናውቃት የሁለተኛ ደረጃን ይዛለች። በቲክቶክ አካውንቷ ከ23 ሺህ በላይ ተከታይ ሲኖራት ወደ 200 ሺህ የሚጠጉ ሰዎች ቪዲዮዋን ላይ ከርገውላታል። እንዲሁም በኢንስታግራም ቻናሏ ወደ 200 የሚጠጉ ሰዎች ተከታይ ያሏት አሁን ላይ ብዙ ፕሮሞሽኖችን እየሰራች ትገኛለች። በአንደኛ ደረጃ ላይ የምትገኘው በካራክተር ስሟ የምናውቃት ዲና፣ እንዲሁም በካራክተር ስናዋ የወርዲ ጓደኛ በመሆን የወርዲን አደጋ የምትጠብቃት ስትሆን እንግዲህ በተራቡ አይኖች ሴት ተዋናች ላይ የመጀመሪያውን ደረጃ ትይዛለች በቆንጅና። እንዲሁም በቲክቶክ በኢንስታግራም ፔጇ ላይ ተወዳጅነትን እያገኘች የመጣች ልጅ ናት። በቲክቶክ ና በኢንስታግራም በአጭር ጊዜ ውስጥ በብዙዎች እይታን የፈጠረች ልጅ ናት። እንደምትመለከቱት የምትሰራው በባህል ልብስ ነው። ባህልን በማስተዋወቅ እንዲሁም ወግና ስነስርዓት የጠበቀ ቪዲዮ ስለምትለቅ ህዝቡም ይሄንን ነገር ስለወደደላት እና ብዙ ተከታዮችን ማገኘት ችላለች። እንዲሁም በጣም ብዙ ቪዲዮዎችን ባህልን በማስተዋወቅ ረገድ እንዲሁም በጭፈራና በውዝዋዜ የተካነች ነሽ ማለት ነው። እንዲሁም በተራቡ አይኖች የሴት ተዋናዎች በቁንጅና የመጀመሪያውን ደረጃ ትይዛለች ማለት ነው። እንግዲህ የእናንተንም አስተያየት ኮሜንት ላይ አስቀምጡልኝ። ሁሉም ተዋናዮች የሰሩትን ቪዲዮ ከቪዲዮ መጨረሻ አስቀምጥላችኋለሁኝ። እሱን በማየት ኮሜንት ላይ የእናንተን አስተያየት ብታሳውቁ ደስ ይለኛል። ቪዲዮዎችን ላይክ ማድረግ እንዳትረሱ። እንዲሁም ለቻናሉ አዲስ ሆና ሰብስክራይብ በማድረግ ቤተሰብ